አሰላሙ ዓለይኩም ወረህመቱላህ የበረካቱ እና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ያድርገው። እንሻላህ ዛሬ ደግሞ ለሰው ልጅ ጥሩ ማሰብ በሚል ርዕስ መጥቻለሁ። እንሻላህ ለሰው ልጅ ጥሩ ማሰብ እንግዲህ አስፈላጊ እና ጠቃሚ ነገር ነው ማለት ነው። ለሰው ስናስብ ለእኛ ደግሞ የበለጠውን አላህ ሱብሃነ ወተዓላ ስለሚያስብልን። እንሻላ ለምታበረታቱ በሙሉ ከልብ ነው የማመሰግነው። ለሰው ጥሩ ማሰብ በጣም አስፈላጊና የሚያስመሰግን ነገር ነው። በጎ አመለካከት ስለ ሌሎች ሰዎች ጥሩውን ነገር ማሰብ ድክመቶቻቸውን ከመመልከት ይልቅ ጥንካሬያቸውን ማየት ማለት ነው። መተሳሰብ በሌሎች ቦታ ሆኖ ማሰብና ስሜታቸውን መረዳት ማለት ነው። ጥሩ ሙኞት ለሰዎች መልካም ነገር እንደሆነላቸው መመኘት ማለት ነው። ለሰው ጥሩ ማሰብ ወይም በጎነት በእለት ተዕለት ህይወት ውስጥ የሚኖረውን አንዳንድ ጠቀሜታዎችን ነኝ። አንደኛ የተሻለ ግንኙነት መፍጠር፣ ስለ ሰዎች ጥሩ ስናስብ በፈገግታና በአመለካከት በመልካምነት ስለሚቀርቡን ከእነርሱ ጋር ያለን ግንኙነት ጠንካራ እና አወንታዊ ይሆናል። ሁለት የአእምሮ ሰላም፣ ስለ ሌሎች በክፋትና በጥርጣሬ ማሰብ ጭንቀትን ይጨምራል። በጎ አመለካከት ደግሞ ውስጣዊ ሰላምንና እርካታን ያመጣል። ሶስት ጤናን ማሻሻል፣ አዎንታዊ አስተሳሰብና በጎነት ለጭንቀት መቀነስ እና ለተሻለ አጠቃላይ ጤና አስተዋጽኦ ያደርጋል የሚሉ ጥናቶችም አሉ። አራት ተላላፊነት፣ ጥሩ ማሰብና በጎነት እንደሳቅ ወይም ደስታ ተላላፊ ነው። እኛ ለሰዎች ጥሩ ስናስብና መልካም ስንሆን እነሱም እንዲሁ እንዲሆኑ ደግ እንዲሆኑና ደግነት እንድመልሱ ያነሳሳቸዋል። ይህ አስተሳሰብ እንደ መተግበር ይገለጻል። ምስጋናን መግለጽ፣ ለሌሎች ማዘን፣ በሌሎች ስኬት መደሰት። ስለ በጎ አሳቢነት እና ደግነት ቀጣይነት ባለው መልኩ እንነጋገር። ጥሩ ማሰብን ወደ ተግባር መቀየር ጥሩ ሀሳብ ብቻ በቂ አይደለም። እነዚያን ሀሳቦች ወደ ተግባራዊ ድርጊቶች መቀየር የህይወታችን ጥራት ይለወጣል። በጎ ቃል መናገር ለሰዎች የሚያበረታታ ቃል፣ ምስጋና ወይም ይቅርታን መናገር ትልቅ ለውጥ ያመጣል። ትንሽ የደግነት ተግባራት በየቀኑ የምናደርጋቸው ትናንሽ ነገሮች ትልቅ ትርጉም አላቸው። ለምሳሌ ለትልልቅ ሰው ቦታ መስጠት፣ ለጎረቤት መርዳት ወይም የማናውቀውን ሰው ፈገግ ማለት። ትችትን በአዋንታዊ መንገድ ማቅረብ፣ ሌላ ሰው ስህተት ሲሰራ እንኳን አላማው እንዲሻሻል እንጂ እንዲጎዳ አለመሆኑን ማሰብና ገንቢ በሆነ መንገድ መምከር። በጎ አሳቢነት ራስን ስለመጠበቅ። ለሌሎች ጥሩ ማሰብ ማለት ራስን መርሳት ማለት አይደለም። ለራሳችንም ጥሩ ማሰብ አለብን። ራስን ይቅር ማለት ስህተቶችን መቀበልና ከነሱ መማር እንጂ ራሳችንን ያለማቋረጥ አለመውቀስ። ለራሳችን ጊዜ መስጠት፣ አካላዊና አእምሮዊ ረፍት መውሰድ። ይህ በጎነትና ደግነት የህይወት ፍልስፍና እንደሆነ ተደርጎ ይወሰዳል። የስነ ልቦናዊ ጥቅሞች መልካም ማሰብ በራሳችን ውስጣዊ ማንነት ላይ ትልቅ ተጽዕኖ ያሳድራል። የጭንቀት እና የመንፈስ ጭንቀት ቅነሳ፣ አዎንታዊ አስተሳሰብ ያላቸው ሰዎች ችግሮች እንደ ጊዜያዊ ፈተና እንጂ እንደ ዘላለማዊ እጣ ፈንታ አይመስሏቸውም። ይህ ደግሞ በጭንቀት የመዋጥ እድላቸው ይቀንሳል። የመቋቋም ችሎታ፣ በጎ አሳቢነት ከአስቸጋሪ ሁኔታዎች በፍጥነት የማጋነንና ወደፊት የማጋሰስ የመገስገስ ችሎታን ያጎለብታል። የተሻለ የውሳኔ አሰጣጥ፣ አሉታዊ ህዝቦች የአእምሮን አድማስ ያጣብጥባሉ ያጠባ አዎንታዊ አስተሳሰብ ግን የተለያዩ አማራጮች ለማየት እና የተሻለ ውሳኔን ለመወሰን ይረዳል። ራስን መቀበል፣ ለሌሎች ጥሩ ስናስብ ብዙውን ጊዜ ለራሳችንም ጥሩ እንሆናለን። ይህም ራስን መውደድና መቀበልን ያጠናክራል። ሁለት ማህበራዊ እና ግንኙነታዊ ጠቀሜታዎች፣ ለሰዎች ጥሩ ማሰብ ማህበራዊ ህይወታችንን ሙሉ በሙሉ ይለውጣል። የመተማመን ግንባታ፣ ሰዎች ስለ እነሱ ጥሩ እንድናስብ ሲያውቁ በግንኙነት ውስጥ መተማመን ይጨምራል። ጥሩ ሀሳብ ሁልጊዜ ከቅንነት ጋር ይተሳሰራል። ግጭትን መቀነስ ስለ አንድ ሰው መልካም ዓላማ ማሰብ የሰዎችን ስህተት በግል ላለመውሰድ ይረዳል። ይህም ጥቃቅን አለመግባባቶችን ወደ ትልቅ ግጭት እንዳያደርጉ ይከላከላል። የበጎነት ዑደት። ደግነትን ስንዘራ መልስን ደግነት መልሰን ደግነትን እናጭዳለን። ጥሩ አሳቢነት ባሳየን ቁጥር በአካባቢያችን ያሉ ሰዎች በደግነት እንዲመለሱ እንገፋፋለን። ማህበረሰብን መገንባት የብዙ ሰዎች በጎ አሳቢነት እና ደግነት አንድ ላይ ሲሆን የተሻለና እርስ በርስ የሚተጋገዝ ማህበረሰብ ይፈጠራል። ተግባራዊ ልምምዶች ይህን አስተሳሰብ በዕለተተዕለት ህይወት ውስጥ ለበ ለማጎልበት የሚረዱ መንገዶች፤ የማመስገን ወይም የምስጋና ማስታወሻ ደብተር፣ በየቀኑ ቢያንስ ሶስት ጥሩ ነገሮችን ስለ ሰዎች ወይም ስለ ሁኔታዎች መጻፍ። ይህም አእምሮን ጥሩውን ነገር ለማየት ያሰለጥናል። ሰላሳ ሰከንድ ለደግነት የሰዎችን ድርጊት ወዲያው ለመፍረድ በፊት ከመፍረድ በፊት ሰላሳ ሰከንድ ወስዶ ይህ ሰው ምን ችግር ውስጥ ሊሆን ይችላል ብሎ በማሰብ መሞከር። ይህ መተሳሰብን ይጨምራል። የአዎንታዊ ቋንቋ አጠቃቀም በንግግራችን ውስጥ አሉታዊ ቃላትን ለምሳሌ አይቻልም፣ አስፈሪ ነው፣ ሁሌም በአዎንታዊ ቃላት መተካት። በአጭሩ ለሰዎች ጥሩ ማሰብ መርህ ብቻ ሳይሆን የተሻለ ጤናማ ሰላማዊና ደስተኛ ህይወት ለመኖር የሚረዳ የአኗኗር ዘይቤ ነው። ፍልስፍናዊ እና ስነ ምግባራዊ አተያይ ለሰው ጥሩ ማሰብ የብዙ የጥንትና ዘመናዊ የፍልስፍና አስተሳሰቦች እምብርት ነው። የማይታለፍ ህግ፣ ይህ መርህ ሌሎች ለአንተ እንዳደርጉልህ የምትፈልገውን አንተም ለሌሎች አድርግ ይላል። ይህ ማለት ለሰው ጥሩ ማሰብ ማለት እኛ በሌሎች ላይ ማየት የምንፈልጋቸውን የሞራል ደረጃ በራሳችን ውስጥ መትከል ነው። የስቶይክ ፍልስፍና ስቶይኮች ደስታና ሰላም የሚመጣው ከውጫዊ ነገሮች ሳይሆን ከውስጣዊ አመለካከታችን እንደሆነ ያስተምራሉ። ለሰዎች ጥሩ ማሰብ የምንችለው ነገር ወይም የራሳችን አስተሳሰብ ስለሆነ በዚህ ላይ የማተኮር ውስጣዊ ሰላምን ይሰጣል። ምስራቃዊ ፍልስፍና፣ እነዚህ አስተሳሰቦች ደግነት፣ ፍቅርና ደግነትና መተሳሰብን እንደ ዋና የመንፈሳዊ እድገት መንገድ ያያሉ። የሌሎችን ስቃይ መርዳትና መረዳትና ለእነሱ መልካም ምኞት ማመንጨት የመንፈስ ንጽህና ያጎለብታል። ባዮሎጂካዊ እና ኬሚካላዊ ተጽዕኖዎች፣ ጥሩ ማሰብ የአእምሯችንን እና የሰውነታችንን ኬሚካሎች ይለውጣል። የደስታ ሆርሞኖች ስሮቶኒን ደስታና እርካታን አን እንድሰማን ያደርጋል። በደግነት ስሜት እና ተግባር ጊዜ ይለቀቃል። ዶፓሚን ለስኬት እና ለሽልማት ስሜት ተጠያቂ ነው። ለሌላ ሰው መልካም ስናደረግ ይለቀንና ደግነት እንደገና እንድናድግም ያበረታታል። የፍቅር ሆርሞን በመባል ይታወቃል። ኦክሲቶሲን የሰዎችን ግንኙነት ያጠነክራል፣ መተማመንን ይፈጥራል እና የጭንቀት ሆርሞንን ይቀንሳል። ደግነትን ስናይ ስናሳይ፣ ወይም ስንቀበል መጠኑ ይጨምራል። የጤና ጥቅሞች ጥሩ ማሰብ የደም ግፊትን ለመቀነስና የበሽታ መከላከልን ስርዓት ለማጠናከር እንደሚያግዝ ጥናቶች ይጠቁማሉ። በባህል ውስጥ ያለው ቦታ የበጎነትና የደግነት አስፈላጊነት ዓለም አቀፋዊ ቢሆንም የሚገለጽበት መንገድ ከባህል ባህል ይለያያል። በጋራ አስተሳሰብ እንደ ብዙ የአፍሪካና እስያ ባህሎች እዚህ አካባቢ ለሰው ጥሩ ማሰብ በዋነኛነት የሚገለጸው የጋራ ስምምነትና የቡድኑን ደህንነት በማስቀደም ነው። መልካምነት የሚለካው በግለሰብ ስኬት ሳይሆን በህብረተሰብ ሰላምና ትብብር ነው። በግለሰባዊ አስተሳሰብ እንደ ምዕራባውያን ደግነትና በጎነት የሚገለጸው በግለሰብ ነጻ ፈቃድ ላይ መመስረት ሲሆን ሌሎችን መርዳት የራስን ግላዊ ስሜትና እርካታ ያጠናክራል። የኢትዮጵያ ባህል በኢትዮጵያ ባህል ውስጥ ሰውን መምሰል ወይም የሰውነት ግ ወገኝነትን የሚለየው ጽንሰ ሐሳብ አለ። ይህ የሚመለከተው መተሳሰብን ለእንግዳ መቅረብን እና ለተቸገረ ዘመድ ወይም ጎረቤት መድረስን ነው። ለሰው ጥሩ ማሰብ የባህላዊ ክብር እና የሞራል ስቴት አካል ነው። መደምደሚያ ለሰው ጥሩ ማሰብ የአፍታ ስሜት ብቻ ሳይሆን መላውን ህይወታችንን የሚመራ ከራሳችን ኬሚስትሪ አንስቶ እስከ ማህበራዊ ግንኙነታችን ድረስ ሰፊ ተጽዕኖ ያለው ጥልቅ ስነምግባር፣ ፍልስፍና ሳይንስ ነው ይላል። አህባቢ ግድንሸላ ስለ ደግነት ስለመልካምነት ይህን ካልን ሌላ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩ እኔ በተሰናበታችኋለሁ። ሰላሙ አሌይኩም ወረሕመቱላህ ወበረካቱ ሜሜደጌ ክብሬናት ማረጌ